ሁሉ ነገር አስቆምሽ፣ ሁሉ ነገር ሁሉ ነገር በጣም ያሳዝናል። ደስ ይበል፣ እሺ። ለፈለግሽ ዳር ያትሽ፣ ከኔ የተሻለ ሰው ካገኘሽ ትድር ያታለሽ። ወንድ የሆነ ደግሞ መቶ ይወስዳታል። አቶ በላይ አቤት። እቺ ልጅ ምንም ልትሰማን አልቻለችም ማለት ነው። መስማት አለባት እንጂ እንድትሰማን እናርጋታለን። እኔ ድርቅ ትላለች። ለምን እንደዚህ እንደምትሆን አላውቅም። በቃ ድርቅ የምትለው ነገር አላት፣ ለየት ያለ ባህሪ። የምታውቀው አለ አንተ ሁሉ በቃ እንደዚህ ከኔ ጋር፣ በተለይ ከኔ ጋር ባላት ነገር ሁሉ በቃ ለኛ። አይ በቃ አሁን ምን መሰላችሁ፣ እኛ ምን አድረግ ያለብን ከአባትና ከናቷ ጋር ቁጭ ብለን መማከር አለብን። እነሱንም ቢሆን ያላዩትን እይታ እንዲያዩ እናደርጋቸዋለን፣ ባጭር ጊዜ ውስጥ የሰው ማንነት እኮ በጣም ከባድ ነው። አብሮ አደገ አብሮ ያደጉ ልጅ እንቢ ብላ፣ እኔ ጋሽ ልንገሯችሁ፣ አይ የመጨረሻ ሙከራ ነው ማለት በቃ ይሄን ካደረግኩ በኋላ ቤተሰቦቿ እናንተ ማውራት ከቻላችሁ ና ካወራችሁ የሚስማሙ አይነት ወይ ደሞ እሷ ያላትን እንዴት አብርዳ የምትስማማ ከሆነ ይሆናል። ካልሆነ ግን ከዚህ በኋላ በምንም ነገር እንደዚህ አይነትም ነገር አልሞክርም። ተመልሼ ወደዚህም አልመጣም። አይ ዳኒ አይደለም እንደሱ አይደለም። እኔ አይ በፍጹም አላደረገውም። ከዚህ በኋላ አንተም እንደሱ አትበል። እኛ እስከ መጨረሻው መሄድ ያለብን ደረጃ ድረስ እንሄድና ነገሮችን እናስተካክላለን። በደምብ በቃ እሷ እሱ ይሻለኛል፣ አዲስማ የመጣው ሰው ከአንተ ይሻልሃል ካለች በቃ አይ እኔ ደግሞ በዛ ላይ ምን መሰለህ፣ እኔ ደግሞ አንድ የገባኝ ነገር የታየኝ ነገር እሱን ነው የማገባው። ስሙን እንኳን አታቋም። ቤተሰቦቿም ላያውቁት ይችላሉ። ዝም ብሎ የተነገራቸው የሆነ ነገር ከበስተ ኋላ ያለ ነገር እሱን ነገር ማስተካከል አለብን። እንጨርሳለን። ግድ የለህም ልጄ። እሺ ዳኒ፣ አንተ ተረጋጋ። ግድ የለህም። እኔ እናንተ ስለማከብራችሁ ነው። እሺ ያልኩት ነገሮችን እንጂ በቃ በዚህ ልክ ስለሱ ቁጭ ብላ ስታወራን ቁጭ ብዬ ማዳመጥ አይጠበቅብኝ። አይ ግድ የለም። ያው የረጋ ወተት ቅቤ ይወጣዋል አይደል የሚባለው። ረጋ በል አንተ። እኛ ደግሞ በደንብ እናስተካክላለን። ይሄው ወደ ቤቷ እየደረስን ነው የቤተሰቦች ቤት ማለት ነው። እናንተ የምታደርጉትን ማለት ትችላላችሁ። እኔ መሞከር የምችለውን ያክል ሞክር ያለ እናንተም ሞክሩና ነገ ላይ እኔም እንዳይቆጨኝ እናንተም እኔ እንዳታስጨንቁኝ ገብታችሁ ማድረግ የምችሉትን የምትሞክሩትን ነገር ዳኒ፣ በቃይ እኛውም መተናት አደለ ከዚህ በኋላ ያለውን ለእኛ ተውልን። አንተ ብቻ ራስህን ተቆጣጠል። ስሜት ያቱ ረጋበልሽ፣ ነገሮችን እናስተካክላለን። ከአንተ ውጭ የትም አትድም እሷ የማታውቀውን ሰውዬ አንድ ቀን ሳሎን ውስጥ እንኳን ቁጭ ብላ ለማውራት ይከብዳትና፣ ነገ ትተው ነው የምትመጣው። ይግጠኛ የሚሆን ትዳር አለ። ስለዚህ እኛንማ አሁን ስንት ሽምግልና ስ በጣም ጥሩ ልጆች አሉ ግን አሁን ቢያስፈታቱ። አይ አይደለም አይደለም፣ የቤተሰብ ጫና ስላለ ነው። ቤተሰቦቿ ሰቦቹ ጋር ደግሞ ችግር የለውም። ነው ያው ቤት፣ በጣም ተናደድኩት። ማለት ይሄን አልጠበቅኩም ነበር። ቢያንስ እናንተን ስታይ የምታከብር ነገሮችን እሺ የምትል ነበር የመሰለኝ። እንደዚህ የምታደርግ አልመሰለኝም እኔ ራሴ አልጠበኩም። ታውቃለህ፣ ለምንድነው ድነው እናውቃታለን፣ እናውቀዋለን። አይ ልጅቷም እኮ በባህሪዋ መልካም ልጅ እኮ ነች። ግን ይሄ ነገር በጣም በከፍተኛ ሁኔታ የቤተሰብ ጫና እንዳለ ነው የሚያሳውቀው። አይደለም እሷ ነገሮችን ማስተካከል ከፈለገች ከኔ ጋር መሆን ከፈለገች ቤተሰብ ማሳመን ትችል ነበር። ልክ ነህ፣ ልክ ነህ። አይ እሷም ጋር ችግሮች አሉ። የእሷ ለእኛ ቶ መጀመሪያ እናትና አባቷን እና እዛ ጋር ካሳምን ምንም ነገር ያልቃል። ግድ የለም። እናንተ ካላችሁ ያለውን ነገር ኒድ ማግኘት የምንችለውን አካል እናገኝ እና እናንተ አብሯቸው ምክንያቱም ያው በኔ አያምር ማውራት። አይ ግን አንተ ግዴለህ፣ እኔ ካወራሁኝ አንዱ ሁለት ስንባባል ጥሩ ነገር ላይ መጣ ይችላል። የትኛው ማመጣን የሚሉት ልጅ ከኔ የተሻለ ልጅ ሆኖ አይደለም፣ ወይም ደግሞ ከኔ የተሻለ ለልጃቹ ይጠቅማል ብዬ አላሰብም። አኔኔኝ አብሮ አደጉ አይደል? እኛ እኮ በዚህ በህይወት በኑሯችን እኮ ያየናችሁ ብዙ ነገሮች አሉ። እሱን ነገር ነው አሁን ነገር የምንሰማው። ነገ ትዳርና ልጆች ያሉት ቤተሰብ ሆኖ ነው የሚገኘው። ራሱን ደብቆ ነው የመጣው። ስሙንም ካላወቀ ጀማ አልፈልግም። እንደ አቶ በላይ ነው። በህይወት ውስጥ ብዙ ፈተናዎች አሉት። መልካም ሰው ነች

እኛ ጋ መነጋገር አንፈልግም። ትልልቅ ሰዎች አሉ። አባትና እናቷን ጥልልል

ገባሻ እኔ ግርግር ይበቃኛል ግርግር መፍጠር አልፈልግም ነው አሉ ስለዚህ ያኛው ሽማግሌ ሌላ ሽማግሌ ሲመጣ

ዳኒ ምንድን ነው የምትለው? ለሚመጣው እንግዳ ነው የምትጨነቂው አይደል? አንዲት ስትሮጭ የመጣሽው ገና ገና ለሚመጣው እንግዳ እዚህ ጋ ገን ሚሊያስ ኳት ሽማግሌሽ ምንም አላልሽው ሰውዬ

አይደለም አየሩ ከዚህ በላይ ነው ስለመጣው ነገር እንዴው እኔ ካትለኝ ስለሰዋ ምን አበሰግራለሁ እንደውም እኛ ያጃች ለምን ተወለሻክ እችለኝ ወንደዚህ አይነት ለቅኛታው አይደለም አይደለም የውድነው ሰው እንደግማ መከለኪው ለምን ነው ማደቡት ነው ምንድነው አቺ በሩ እኔ እዚህ ጋ ቆሜ የትኛውም ሽማግሌ የትኛውም ሰርግ አይደገስም። ዳንያም ውስጥ የትኛውም ሽማግሌ አይገባም። አረዳኒ በእግዚአብሔር በእግዚአብሔር በእግዚአብሔር ከገባሽ በኋላ ለቀን ልጃችንን ለቀን ከዛ በኋላ

የትኛው ሽማግሌ ያገባ ገባሽ አይደለ? ሌላ ባል መጥቶ አንቺን አያገባሽም ያገባሽ። ምን እዚህ ቆሜ አይገባሽም እንዴ? ምን እንደሆነ እንዲፈጠር የፈለግሽው? ይኸውልሽ ውስጥ ገብቼ ሌላ ብጥብጥ ከማስነሳ ማለት ነው።

ከበከነት ወገን እንተዋወቃለን። እነሱ ያውሩናል። ሰው እያየ ነው። እኔ አሁን ከዚህ ጋር ሄጂ፣ ሌላ ሽማግሌ መቶ እዚህ ቤት አይገባም። እዚህ ጋር እናድራለን። የትኛውም ሽማግሌ መቶ አይገባም። አትፈታተኝ ከዚህ በላይ

ምን እንዳረግ ነው የፈለግሽው? እግዚአብሔር በቃ ቆይ፣ የሚያጨብጭብኝ እሱ ነው። ከእኔ የሚጠበቀው ሌላ ሽማግሌ ሲመጣ እኔን እንደዚህ አልፎ ሽማግሌ እንዲገባ ነው ፈቅደው

አንቺ መጀመሪያውኑ በአንቺ ቦታ ሆንም አብሮ ላደገ ሰው ነበር ቅድ አንቺ ቅድሚያ ሰጠዎች። ለዛ ነበረ ሰው ነው የምትጨነቂው። ይሰብሰቡ፣ ምን ያመጣሉ? መብት እኮ ነው። ይፈለግኩት ነው ፈጥረው

ማንም ሽማግሌ አይገባ። ማቆሙ ማንም ሽማግሌ አይገባ። ማንም ሰው ግን አይገባ። መግባት ካለብን እኛ ነን የምንገባው የእሱ ጓደኛ የልጅነት አብሮ አደግ ፍቅረ ከፍቅረ ከፍቅር ጀምሮ ብዙ መስዋዕትነት የተከፋፈሉ ከነሱ ውጪ ሌላ ባል ተብሎ መጥቶ በስም የማታ በአንድ ሳምንት ውስጥ ስንት እንዴት እንዴት እናንተ ነገ ነገ ለእናንተ ነው እኮ

እርግጠኛ ነኝ አሁን አስቁማችኋል። እርግጠኛ ነኝ እኛ አውርተንበት ነገሮችን ተመካከል በቅርብ ጊዜ ውስጥ እናሳውቃቸዋለን። ደስ ይበል። እሺ፣ ለፈለግሽ ዳርያት እሺ፣ ከኔ የተሻለ ሰው ካገኝሽ ትድርያት አለሽ። ወንድ የሆነ ደሞ መጥቶ ይወስዳታል።